በአማራ ክልል አጀንዳ የማሰባሰብ ተግባር ለማከናወን የሚያስችል ስራ እየተሰራ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያን ጨምሮ የኮሚሽኑ ከፍተኛ የስራ ኃላፊዎች ከአማራ ክልል ርዕሰ መስተዳደር አረጋ ከበደና ሌሎች የክልሉ ከፍተኛ መሪዎች ጋር በክልል ደረጃ በሚካሄደው የምክክር ሂደት ላይ ውይይት አካሂደዋል። ዘመኑ ድጋ ተጨማሪ ዘገባ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ በአማራ ክልል በስኬት እንዲከናወን የተለያዩ ተግባራትን እያከናወነ ይገኛል። ሀገራዊ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍናሪያን ጨምሮ ሌሎች ኮሚሽነሮችና የስራ ኃላፊዎችም ከአማራ ክልል ርዕሰ መስተዳድር አረጋ ከበደ እና የክልሉ ከፍተኛ መሪዎች ጋር በምክክር ሂደቱ አተገባበር ላይ ውይይት አድርገዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ከውይይቱ በኋላ በሰጡት አስተያየት የምክክር ኮሚሽኑ በአማራ ክልል ከዚህ በፊት የተሳታፊዎች ልየታ ያደረገ ሲሆን አሁን በክልሉ ወደ አጀንዳ ማሰባሰብ ተግባር ለመግባት እየተሰራ ነው ብለዋል። በአማራ ክልል አራት ክላስተር ነው የከፋፈል ነው። በአራቱም ፈጣሪ ይመስገን በተሳካ ሁኔታ የአጀንዳ መነሻ ሀሳቦች ማሰባሰብ ስራ፣ እንደዚሁም ደግሞ በክልል ደረጃ ለምናደርገው ሀገራዊ ምክክር የሚሳተፉ ተሳታፊዎችን መረጣ በተሳካ ሁኔታ ተከናውነዋል እና በአጭሩ በአሁኑ ሰዓት ደግሞ በአማራ ክልል በባሕር ዳር ከተማ እንደ አምላክ ፈቃድ ፈጣን ብለን ጊዜውን እናሳውቃለን። ወደፊት ሌሎቹ ጋር ያደረግነውን እዚህም ደግሞ በክልል ደረጃ እንደዚህ አጀንዳዎችን ለማሰባሰብ እና በኢትዮጵያ ሀገራዊ ምክክር በመጨረሻው ኮንፈረንስ ወይም ጉባኤ ላይ የሚሳተፉ አማራን ወክሎ የሚሳተፉ ተወካዮችን እናስመርጣለን። በአሁኑ ሰዓት የምንገኘው በዚያ ደረጃ ላይ ነው። ሀገራዊ ምክክር ሂደቱ በዋናነት በመንግስትና ህዝብ መካከል መልካም ግንኙነት እንዲኖር የሚያስችል መሆኑን የገለጹት ዶክተር ዮናስ በሌሎች ክልሎች በስኬት የተከናወነው የአጀንዳ ማሰባሰብ ሂደትም በአማራ ክልል በተሻለ መንገድ እንዲፈጸም መንግስት ሚናውን ሊወጣ በሚችልበት ሁኔታ ላይ ከክልሉ መሪዎች ጋር ውይይት በማድረግ መግባባት ላይ መደረሱንም ነው የገለጹት። ሀገራዊ ምክክር ሶስት አንኳር ዓላማዎች አሉት። የመጀመሪያውና ትልቁ በኢትዮጵያ ውስጥ ሀገራዊ መግባባት እንዲኖር ማድረግ ነው። ሁለተኛው በመንግስትና በህዝብ መካከል እምነት እንዲፈጠር ማድረግ ነው። ሶስተኛውና በጣም ትልቁ ነገር ኢትዮጵያ ውስጥ ምክክር ባህል እንዲሆን ማድረግ ነው። ስለዚህ ለእነዚህ ግቦች እነዚህን በተሳካ ሁኔታ በአማራም ክልል ለማድረግ ምን እናድርግ የምለውን ከክልሉ አመራር ጋር ሶስት ኮሚሽነሮች መጥተን ተነጋግረናል። እጅግ ውጤታማ ነበር። ከህዝብ ምነሱ አንዳንድ ጥያቄዎችንም ጭምር ከማንነቶች ጋር የተያያዙትን ከሴኪሪቲ ወይም ከተያያዙ እሽዎችንም እንደዚህ በጣም እጅግ በሚያረካ ሁኔታ አዎንታዊ የሆኑ መልሶችን ያገኘ ነው። ሀገራዊ ምክክሩ እንደ ሀገር ግጭቶችን በማስቆም አለመግባባቶችን በውይይት በመፍታት ሀገራዊ አንድነትን መፍጠር የሚያስችል ነው ያሉት ኮሚሽነሩ፣ በአማራ ክልል የትጥቅ ትግል የሚያደርጉ አካላትና መላ ማህበረሰቡም ጥያቄዎቻቸውን በሀገራዊ ምክክሩ በአጀንዳነት እንዲያቀርቡም ነው ጥሪ ያደረጉት። ሰላምን በሰላማዊ መንገድ መምጣትን ዓላማ እናድርግ፣ ባህል እናድርግ። እዚህ ልማስበር በጣም የሚፈልገው ትልቅ ነገር ትልቁ አራት ነጥብ አምስት ሚሊዮን ተማሪዎቻችን ወጣቶቻችን ልጆቻችን ከትምህርት ገበታ ውጪ ሆነው ምን አይነት አማራ ክልል ምን ኢትዮጵያ ነው የምንገነባው? ይህ በሁላችን አእምሮ ውስጥ መኖር አለበት። ስለዚህ ከዚህ ከምክክሩ አልተሳተፍኩም እንደ 1983 ሕገ መንግስት ዛሬም አማራው ተገልሏል የሚባል ነገር እንዳይኖር እያንዳንዱ እድሜ የሚፈቅደው ሁሉ በዚህ ጉዳይ ላይ በሚችለው ሁሉ እንዲሳተፍ የከበረ ጥሪ እናደርጋለን። የአማራ ክልል መንግስትም የምክክር ኮሚሽኑ በክልሉ ለሚያከናውነው የአጀንዳ ማሰባሰብና ሌሎች ተግባራት አስፈላጊውን ሁሉ ድጋፍ